ለአንድ ጊዜና ለመጨረሻ ሳውዲ አረቢያ ላይ ፀጉር ቤት ወጥቼ ሰራለሁ። እንደሚታወቀው የራሴ ልብስ ቤት እንደከፈቱ ይታወቃል። በዛም የተነሳ ነገ ወደ ሪያድ ከተማ ሄዳለሁ። ለሰዎች ያው እሄዳለሁ ሳይሆን ያልኳቸው ለአስር ቀን ፍቀዱልኝ ብዬ ነው ያስፈቀድኩት። እናም ስሬ ላይ ሰው አልተካሁም። አስር ቀን ከሆነ ችግር የለውም ብለውኛል። ዛሬ ፀጉር ቤት ውስጥ ንፎ አርገንህ ነው እሪያድ የምትሄደው ተብያለሁ። እዛው እንደምቀር አያውቁም። እና አሁን ወደ ጸጉር ቤት እንወጣለን። ምሽታችንን በኃይል ከተማ ያለውን ነገር ጸጉር ቤት ያለውን የምገዛውም አንዳንድ እቃ ስላለ ከተማ ላይ ምሽቴን ሁሉንም አስጎበኛችኋለሁ። እስከ መጨረሻው ዘና ፈታ በሉልኝ። ዩቱቤን ሰብስክራይብ አድርጎ ስለቀዘቀዝም ለአምስት ለአስር ሰው ሼር ኮፒሊንግ ያደረጋችሁ ዘንጠናል ምናምና ፏ ፈሽ ብለን ከተማን የምናመሸው ዛሬ ያለውን ነገር ሁሉንም በስነ ስርዓት አሳያችኋለሁ። በሂደ ይመቻችሁ። መኪና ውስጥ ከመጣ እየጠበኩ ነው። ከቤት እየመጣ ነው ልጅቱ ማለት ነው። ከተማ የሚያስወጣ ልጅ ዛሬ ማለት ነው። ወስጄ ፏ ፈታ ምናም ብለህ ነው ሪያድ ብሎኛል። የምመለስ ምናም መስሎት በዚሁ አጋጣሚ ስራዬ ላይ የምተካ የምፈልጉ ሰዎች ካላችሁ አውሩኝ። ያው ሰው አልተካው፣ ምክንያቱም ከሄዱ በኋላ ግን ተካላችኋለሁ። አሁን እንደምመለስ እንጂ እንደምቀር አላወቁም። ይመቻችሁ። ሰብስክራይብ ያደረጋችሁ ፋሚሊ፣ ያው እና እየመጣ ነው፣ እያያችሁት ነው። ዛሬ ፏፍሽ ስልባችሁ ነው ማመሽ ከተማ ወጥቼ እና ያው ዘናፈታ እንላለን። አብሽር እንዳታስቡ፣ እናንተንም ዘና ፈታ ነው የማደርጋችሁ። ያለውን ነገር ሁሉንም አስጎበኛችሁ አለውኝ ከተማ ላይ ማለት ነው። ያው እንግዲህ ከሰውዬ ጋር ጉዞዬን ጀምሬያለሁ። ፏፋሽ እያልን ነው። ሰልም ሰላሙ አለይኩም ያሽ መኪናችንም እንግዲህ ይህንን ይመስላል። እንደምታዩት ያው ያበደ ለክሲስ መኪና ነው። ጋቢናውንም በደንብ ላሳያችሁ፣ የፕሌን ጋቢና ነው። ዛሬ በሀይል ከተማ ምሽታችንን ፏ ደመቅ አድርገን ነው የምናመሸው። ላይክ ማድረጋችሁን

ራናዋሳብ ማይ ፋሚሊ ወደ ከተማችን እየገባን ነው። እንግዲህ ከተማችንን እስኪ ላሽፋችሁ መዲናችን ኃይል ያደርጋችሁ ግን ማይ ፋሚሊ ዋ ነገርያችሁ አለው። እዚህ ጋር ማለት ነው፣ የሚገርም የሚገርም አደባባይ አለ። በደንብ ላሳያችሁ፣ የኒ ቅመሞች በተለይ ከቤት ለማትወጡት ዛሬ ዘናን ነው የማደርጋችሁ። አያያችሁ ነው እንደውም የኛው የገና የሻው አደባባይ ይድጋ እንደሆነ አላውቅም። ይሄኛውን ግን ላሳያችሁ እንዴት እንደሚያምር። ዋሳብ ማይሳ ደላቸል እንዴት አባቱ እንደሚያምር ፋሚሊ ምን ዋጋ አለው እንደዚህ እየወደዱት ክትክል ልንለያይ ነው አትሉም? እነሱ እኮ እንደምመለስ ነው የሚያውቁት። ለማንኛውም ወንድማችሁን ወይ ፋሚሊ መተካት የምትፈልጉ አውሩኝ። ሺ ያዘግሪ ማይ ፋሚሊ። ከተማችን ይችን ትመስላለ። ለማንኛውም ከቤት ለማትወጡት ውድ የመዳም ቅመሞች ማለት ነው። ኃይላችን እቺን ትመስላለች። ያው በአካል ደግሞ እኔ ሹፌር ሆኜ ባስገበኛችሁ አሪፍ ነበር። ችግሩ መኪና የለኝም፣ መከካም ነኝ። ግን አንድ ቀን እንደሚኖረኝ አምናለሁ። እኛ አንድ ቀን የራሴ እንደሚኖረኝ እንደዚህ አይነት ሌክስ ታያችኋል። ጋቢናው ለራሱ እኮ የፕሌን ነው። አረ ቤተሰብ ሆቴል አለ እዚህ ሀገር። ቆይ እንድላሳያችሁ እያያችሁ ነው። እዚህ ሀገር ሆቴል አለ እንዴ? እንደዚህም ይቻላል እንዴ? ካፌ ነው የማውቀው እኔ። እንደዚህ ሆቴል የሚል ጽሑፍ ያለው አይቼ አላውቅም።

ያው የመለያያ ስለሆነ በደንብ ልቅበጥ ብዬሽ እኮ ነው። ማይ ፋሚሊ መለያያ ነው። ምን ከነ ከዛሬ ወደ እዛ እንገናኝ። ልቅበጥ ብዬሽ እኮ ነው። እንግዲህ አመጣንበት፣ ጸጉር ቤታችን ደረስን። ከመኪና ልንወርድ ነው። ያለውን እስኪ ደግሞ የምገዛዘውንና ጸጉር ቤትን ባለው አሸፋችኋለሁ። ማይ ፋሚሊ ይመቻችሁ። ሰብስክራይብ የማታደርጉ ሰዎች ግን ዛሬ እንዴ ደግም ይልና እናንተ አዝናንቼ ነገር ያቻለሁ ዋላችሁ እሺ ሀበሽ ሙዚቅ ኮይስ ኮይስ ፋሚሊ እዚህ ጋ ቲሸርት አይቻለሁ፣ ማለፍ አልቻልኩም። እስኪ ምረጡልኝ የትኛው ይሁን? እችኛዋ ትንሽ ሰፋ አትለኝም? እዚህ ጋ ሻንጣ እየመረጡ ነው። በሻንጣ ነው እና ኮተቴን ጭኜ የምሄደው አዎ። ልብስ ፋሚሊ ነጭ ይሁን ጥቁር እያልኩ እያማረጥኩ ነው። አያምርም? በጣም ደስ ብሎኛል። ለማንኛውም እየለካሁ አሳያችኋል። ዋው እያያችሁ ነው ምልግዛላችሁ፣ በፈጠራችሁ ጫማ፣ ቲሸርት እዚህ ጋር ኮት አለ። የምትፈልጉት ምረጥ እስኪ ምልግዛላችሁ። ማይ ፋሚሊ እንደዚህ ነው ልብስ ቤቴን ማድረግ የምፈልገው ፋሚሊ፣ እያያችሁ ነው። ቲሸርትም በዚህም በነጭም አለ። የምትፈልጉትን ለእናንተ ይዤላችሁ እመጣለሁ። ታኒ እች ቲሸርት በጣም ደስ ብላኝ ነበር፣ ግን ረዘም አለች። ነፍስ ስምስ ማህማር ጋይስ አይን አዋጅ ሆነብኝ። ምኑን ምኑን ልግዛው? አምንቶ ልቅ ካደረገኝ ምኑን ላንሳ? እዚህ እቺ ጋር ሲያንድ ሹራባለች። ደግሞ እቺኛዋ አታምርም። እቺኛ አይን አዋጅ ሆነብኝ። ጫማ ብትሉ ልብስ ብትሉ ዘጭ ነው ያለው። ጋይስ፣ እነዚህ ጫሞች አያምሩም። ይሄኛው እንዴት አባቱ እንደሚያምር ይችን ጫማማ እገዛታለሁ። ይሄ 45 43 ቁጥር ሆኖብኝ ነው 40 40 ቁጥር አምጣልኝ፣ ብያለሁኝ እገዛታለሁ። ዋ ደስ ይላል። ግን የምር ለካ ሀይል ላይ እንደዚህ አይነት ቡቲክ አለ። ፋሚሊ እና ቤተሰብ በምታዩት መልኩ እንግዲህ አንዳንድ አቅራጦችን ከዚህ ሲወጣ ገና ፀጉር ቤት ጉዞ ይቀርልናል። ጋ ደግሞ ሽቶ ፈልጋለኝ። ማንኛውም ሽቶ፣ እስኪ የምታውቁት ብራንድ፣ የምትዱት ሽቶ ምረጡልኝ። ማይ ፋሚሊ፣ አልሂን ኮይስ ኮይስ ይሄኛው አሪፍ ሽቶ ነው ብሎ ሊሰጠኝ ነው እንግዲህ፣ ያ ወንድ ልጅ ብዙ ሽቶ አይቀባምና ብዙ አልነበረም ለልብስ የፈልገው ነው እና በቃ ይሄኛው ሽቶ አሪፍ ነው ተብዬ፣ ይሄኛው ነበረ ሽቶ ብዙ አልተመቸኝም፣ ግን አሪፍ ነው ብለዋል። ይሄኛው ግን ሽቶ ተመችቶኛል። ለማንኛውም ይሄኛው ሽታ ገዝቻለሁኝ። ማይ ፋሚሊ አሁን ሂሳብ ሊሰራ ነው። ትከፍላላችሁ፣ እሺ። ይሄው ሻንጤንም እዚህ ጋር አዘጋጅቻለሁ፣ እዚህ ጋር ሂሳቤንም ሰርቻለሁ። ቁጥር ልክላችኋለሁ፣ የሰራፋ ትከፍላላችሁ፣ እሺ። እንዴት ነኝ? ለማንኛውም በዚህ መልኩ አሁን ወደ ጸጉር ቤት እንሄዳለን። ወጣናል ማይ ፋሚሊ፣ እንዴት ነው? ተሰርቼ ስመጣ አላማረብኝም እላችኋለሁ። አሁን አላማረብኝም ይላል ብላችሁ ነው። አሁን እንግዲህ ደግሞ ወደ ጸጉር ቤት እየሄድን ነው፣ እየተዟዟርን ነው እ እሺ ያገልቢ ሽክረን መራ ሀሉ እና ደሞ አሁን ጸጉር ቤት እያጠዘኝ ነው የምር ተጫወትኩበት። እዛ ገብቼ አንዴ ልቅረጽ አንዴ ልምረጥ ስልብስ ማለት ነው ተጫወትኩበት። አሁን ደሞ እስኪ ምን አይነት ጸጉር ቤት እንደምንሄዳ ያ ጸጉር ቤት ካለሲ ወይ ይበሉኝ፣ ኮሜንት ላይ ሃይ ይበሉኝ ፋሚሊ። መሽቷል። እናንተ ጸጉር ቤት ተሰር ተዘግቷል መሰለኝ። ጸጉሬን ሳልሰራ አልመለስ ነው አልመለስ። እንደምንም ብሎ ፈልጎ ያሰራኛል የኔ ሰውዬ እኮ ይለያል። ይለያል የሚለው ቃል ለራሱ አይገልጽም። ይሄው እዚህ አገኘን ጥሎኛ ደብይ ቤተሰብ ጸጉር ቤቱ የለም መሰለኝ ሊመልሰኝ ነው። እንዲህ አንዴ ነው ቆይታ፣ ግን እያዝናናችሁ ነ ፈታ እንደምትሉበት ተስፋለኝ። የምር አሁን የቀረን የጸጉር ቤት ቆይታችን ብቻ ነው። ከዛም በኋላ ያው እፋታችኋለሁ ማለት ነው ድንዝዞች ሰውዬ እኮ ማለት ነው የምመለስ መስሎት ነው እንደዚህ የሚደክመው እኔ እንፏፈሽ የሚያደረገው አላወቀ እዛው ሄጄ እንደምቀር አስር ቀን ፍቀድልኝ ያጎቴ ሰርግ ነው ብዬ ማለት ነው ምን ችግር አለው ለአስር ቀንማ ራሴ ከተማ ውጥቼ አሽቀርቀር የነምሸኝ ብሎኝ እኮ ነው ጉድ ጉድ ጉድ ለማንኛውም ግን የምር ሰውዬው በጣም ምርጥ ሰው ነው ስራው ላይ እስካሁን ሰው አልተካሁበትም እና መግባት የምትፈልጉ ካላችሁ ወይ ለወንድማችሁ ወይ ደግሞ ሴቶች ለባላችሁ ያው ባይወዱኝም ወንዶች ሸራርጉላቸው እሺ እና ተካችኋለሁ። አንድ ሰው ተካለሁ። ለማንኛውም ግን እዛ ከገባው በኋላ ነው የምተካው። እዚሁ ኝ ልተካካል አያስቀዱኝም፣ ምክንያቱም በጣም ሰዎቹ ጋር ቀረቤታ ስላለን፣ አትሄድም ነው የሚሄዱኝ። ፋሚሊ አውርዶ ሄደ። ለማንኛውም አሁን ፀጉር ቤት ገብተናል። ፋሚሊ ወረፋ እየጠበቅን ነው። ከትንሽ ደቂቃ በኋላ ይደርሳል። አንድ ሰው ነው ምናምና ያለብኝ። መቆረጥ የምትፈልጉ ካላችሁ ደውሉልኝ፣ ከኒህ ሰውዬ ጋር ይዣችሁ እመጣለሁ። እንግዲህ ያው ለአንዴና ለመጨረሻ ጊዜ የስንብት ነው ጸጉር የምሰራውን በከተማውም ላይ የምቀብጠው እስከዛሬ ያው በብዙ ቪዲዮ ታዩ ነበረ ስቀብጥ፣ ስነጥር፣ ዛሬ ግን የመጨረሻ ነው። ያው ነገር ያድገባለሁ። እንደዚሁም የራሴ ልብስ ቤት እንደከፈትኩ ሁላችሁም ታውቃላችሁ። ሁላችሁም ስልክ ቁጥር አስቀምጥላችኋለሁኝ እየመጣችሁ የሀበሻ ልብስ የምትፈልጉታል የምትፈልጉትን ባላችሁበት ሀገር ሳውዲ አረቢያ ሁሉም ላይ አደርስላችኋለሁ እሺ። ቤተሰብ ሰዓቱ ይሄዷል በኢትዮጵያ አምስት ሰዓት በዚህ አስራ አንድ ሰዓት ሆኗል። አይደርስም እንዴ ኒ ተራ። ለማንኛውም ደግሞ ዛሬ ጽሜን ጥየ ነው የምሄደው። ይሄንንም ጸጉሬንም መላጣ ሆኜ ነው እንደ አዲስ ሰሪያ ደም ጋር ነው ማለት ነው። ያው እንደ አዲስ ጸጉሬን አሳድጋለሁ። እኔም አድጋለሁ። በሬ ሄዶ እኮ ሽማግሌ አስመስሎኝ። ያኔ እኮ ገና አንድ ፍሬ ልጅ ነኝ። አሁን ገና አስራ ሁለት ዓመቴን ያስኩኝ በዛው ሄዶ ቀረ። ወረፈይ ማልደርሳለ ቤተሰብ አልመጣም እስካሁን ከተኩል ሄደ። አሁን ጭራሽ አምስት ሰዓት ከአስር አለ። መች ሊመጣ ነው? አንድ በትር ማለው እስካላት